በድጋፍ ውስጥ ያሳብ ውስጥ ያሉ ሰዎች ናቸው። ይህን አዳምጠው በተቃራኒ የሚናገሩ ሰዎች አሉ። ግለሰብ እንድጠራልኝ አይደለ የምፈልገው። ምክንያቱም አሁን ክሪቲካል ሆኖ የመጣው ነገር ትኩረት ለመሳብ ነው፣ አቅጣጫ ለማስቀየስ ነው የሚለው ነገር እኔም አስታውሳለሁ። አንዱ አለም የሆነ ባህር ኃይል አቋቋምን ሲባል ሶስት አራት ፕሮግራም መስራቴን አስታውሳለሁ። ምንድን ነው ይሄ? እብደት ነው፣ ቅዠት ነው፣ ሰው እንዴት ባህር ሳይኖረው የባህር ኃይል ይሆናል የሚል እኔ ራሴ ራሴም ግሌንም መናገር ስለምፈልግ ማለት ነው። በዛ ደረጃ አንስተናል በሚዲያም አለ በነበርኩበት ሚዲያ። ስለዚህ እስቲ እንደው ለሂንት እንዲሆነን እነዛ በተሰባሰባችሁ ሰዎች ዛሬ በተቃራኒ አመለካከት ውስጥ ያሉ ሰዎች አሉ። ኦፍኮርስ አንዳንድ ሰዎች በራሳቸው የፖለቲካ አረዳድ ምክንያት ወይ ደግሞ ሌተሮን ይህን ጠቅላይ ሚኒስትሩ ከተናገሩ በኋላ በተፈጠሩ የፖለቲካ ዴቨሎፕመንትስ ከዚህ ሀሳብ ተቃራኒ የቆሙ ሰዎች አሉ። ማጆሪቲው ግን በዛ ጉባኤ ላይ የነበሩ ሰዎች በዛ ስብስብ ውስጥ የነበሩ ሰዎች ይሄን ነገር በዚህ መልኩ መግለጽ ኢትዮጵያ ውስጥ አሁን አይታል በጣም ዲፊካልት ነገር የመጣው አዲስ ልምምድ ያስፈርጃል። ይሄ የመንግስት ካድሬ ነው የመንግስት ደጋፊ ነው። የመንግስት ደጋፊ መሆን ራሱ የሆነ ነገር ስሜት ጫና እንዲፈጥር ተደርጎ የተቀነቀነ ስለሆነ ሰዎች እንደዚህ በአደባባይ ወጥቶ አዎ ይሄ ነገር አውቀዋለሁ፣ ከዚህ በፊትም ተነግሮኛል ለማለት የሚፈሩ ይመስለኛል። እኔ እንደዚህ አይነት ችግር የለብኝም ማለት መቃወሙን በማንኛውም ሰዓት መቃወም ይችላለሁ፣ የሚደግፈው ነገር ደግሞ ለህሊና የማምንበትን ነገር ወደፊት ወጥቶ ከመናገር ወደኋላ መልሶ አይደለሁ በባህሬ ማለት ነው። ከዛ አንፃር ቢያንስ አብዛኛው ዝም ብሏል። አንዳንድ ሰዎች ይሄን ጉዳይ እንደዚሁ ሲያጣጥሉ ታያለህ። ግን ቴቨሪቲዝ ሃርድ ፋክቲዝ ፕራይም ሚኒስትሩ መጀመሪያውንም ሬዲ የነበሩበት አንደኛው አጀንዳ ብለው የያዙት ነው፣ ለብዙ ሰው ነግረዋል ይታወቃልም። ይሄን ደግሞ ሲሉ ሌላ የሚያስቀይሱትም አጀንዳ አሁን ከሞር ኦር ሌስ ከዛ ጊዜ ከነበራቸው የፖለቲካ ቅውልነት ወይ ቀንሷል፣ ወይ ደግሞ ግራ ማጋባቱ ጨምሯል ብለህ የምትይዘው ጊዜ ላይ ናቸው ያሉት። ይህን ባሳወቁበት ጊዜ ማለት በዛ ጊዜ ግን ኤቭሪቲንግ ሴፍ በነበረ ጊዜ፣ በጣም ፖለቲካል ሰፖርት በነበራቸው ጊዜ እንኳን ለብዙዎቻችን ይህን የተናገሩ ሰው ናቸው እና ያው ቅድም ያልኩ ነው። ፍራቻም አለ ይሄን ነገር ወጥቶ ለመመስከርም ሰው ይለኛል በዚህ መልኩ ይመደበኛል ብሎ የመፍራት ነገር አለእና እውነታው ግን ይሄ ነው። እኔ ብቻዬን ብቀር እንኳን ወደኋላ የምለው አይደለም። ይሄ የማውቀው ጉዳይ ስለነበር ነው። አሁንም ቢሆን ጠቅላይ ሚኒስትሩ በየትኛውም አጀንዳ ላይ ማለት ነው ማይጥመኝ ነገር ቢያራምዱ ፊትለፊት ወጥቼ ከመቋሙ ወደኋላ አይደለም። ይሄኛውን መሰከርኩ ማለት አብሶሉትሊ የእሳቸውን ሁሉ ነገር አጀንዳ አራምዳለሁ ማለትም አይደለም። በእኔ ሀሳብ ማለት ነው ይሄንን መጀመሪያ ደግፋቸው ያነሳሳኝ ሰዎች ይህን አጀንዳ ሰውየው ያመጡት በሆነ ዓላማ ነው ብሎ ስላሉ እሳቸው ለመከላከልም አይደለም። እኔ ቱቢ ኦነስት ራሴም ራሱ ቅድም እንዳልኩ ማንኛውም ሰውን ገብቶ በሚያዩ በጁን 2018 በጻፍኩት የፌስቡክ ገጽ ላይ ክቡር ጠቅላይ ሚኒስቴር አሰብ ወደብን ቢሆን ወይም ኤኒ አዘር ሲአክሰስ የሚያመጡልን ቢሆን እንደዚህ ብዬ መርቆታለው ብዬ አፄ ዮሐንስ ለብሪታንያ ንግስት የተጠቀሙትን ምርቃት ተጠቅሜ አጼ ዮሐንስ ያኔ ከእንግሊዝ ኢትዮጵያ የባህር በር እንድታገኝ ትረዳለች ብሎ ያምኑ ነበር እና እንዲህ ብዬ እመርቆት አለሁ ብለው የጻፉት ደብዳቤ ነበር። ከዛ ደብዳቤ ላይ የመጨረሻውን የምርቃት አረፍተ ነገር ዶክተር አብይ ይህን ካደረጉ በብዙ ነገር እንኳን ማዝንቦት ወይም ደግሞ ብዙ አቅጣጫዎች ላይ ጥያቄ እንኳን ቢኖረኝ፣ ይሄን ካደረጉልኝ ብቻ የንግስት ቪክቶሪያን አጼ ዮሐንስ የመርቋቸውን ምርቃት እመርቆት አለሁ ብዬ ጻፉት። ጁን 2018 ነው እንግዲህ፣ ይሄ ከብዙ ዓመት በኋላ ነው ይህ ጉዳይ የተነሳው እና ለእኔ አጀንዳዬ ነው። አጀንዳዬ በየትኛውም አቅጣጫ በየትኛውም ሰው የሚቀነቀም ቢሆን ያን ሰፖርት ከማድረግ ወደኋላለ። እና እውነታው ይሄ ነው አጀንዳቸው ነበር የሌሎቹ። በዛ ጊዜ የእኛ ቲም ሲጎበኝ የነበረው የመከላከያ ሚኒስቴርን፣ ምድር ጦር፣ ኢንሳን፣ የተለያየ ተቋማትን ሪፎርም የተሰራባቸውን ተቋማት ነበር ሲጎበኝ ነበረው አንድም ሆነ ለቦታ ስንሄድ ይሄኛውን አይነት ሀሳብ ይቀነቀን ነበር። ግን በጣም ለጆሮ ሰርፕራይዝ ስለሆነ ይሄ ጉዳይ በመንግስት ደረጃ እንደዚህ ይወራል ብለህ ስለማታስብ ብዙ ሰው ስራዬ ብለዋል እንትን አላለው አቴንሽን አልሰጠ ይሆናል። እኔ ግን በጣም አንድ ሁሉ ጊዜም ከሚያስጨንቁኝ አጀንዳዎች አንዱ ስለነበረ ይህን ሰዎች እውነታቸው ነው እንዴ በሚል ሲጀምር እኛ የብልጽግና ፓርቲ አባላትም አደለም ፎርዛት ማድረግ ደጋፊም አደለንም በዛ ሰዓት ያስብስብ ውስጥ የተካተት ነው በራሳቸው ምርጫ ከተለያየ ህብረተሰብ ክፍል ከአርቲስቶችም ከምሁራንም ከነጋዴዎችም የተውጣጣ ቲም ነው እና ሚስጥሩ መጠበቁ ራሱ ሹር አይደለም። በዛ ሰዓት ምንም ዜሮ ዝሎ ጋራንቲ እና ፐብሊክሊ ሲሉት ያው ሞባይል ስልክ አስቀንጠ ሌሎች የኤሌክትሮኒክስ ዲቫይስ አስቀንጠ ስለምትገባ አይቀረጽም እንጂ እኛ አዛጋ የተሰባሰቡ ሰዎች ሚስጥሩ እንድንጠብቅም የሚጠበቁ ሰዎች አይነት አይደለንም እና በድፍረት ነው ሉት በአዳራሽ በድፍረት ነው ሲሉ ከዛ አንጻር ያንን ማቅ ሰው ስለሆንኩኝ ኢት ኬም ኦፍ ኖ ሰርፕራይዝ ቱ ሚ። አሁን እሳቸው ድንገት ይሄ መተው እንዲህ ነው እንዲህ ነው ሲሉ አልገረመኝም። ግን አትሊስት ይሄን ነገር የአደባባይ አጀንዳ ህዝባዊ አጀንዳ ያደርጉት ሲነሱ ደግሞ በጣም ደስ ካላቸው ሰዎች ውስጥ ላይ ኢቨን አሁን ጉዳዩ ይሳካም አይሳካም ስቲል አሁን አሁን ላይ በደረሰበት ደረጃ እኔ በጣም ደስተኛ ነው። ዛሬ የአንተ ፕሮግራም ጋር ከመቅረቤ በፊት በኢትዮጵያ ቴሌቪዥን እና በኤፍኤም ሬዲዮ ላይ ቀርቤ ነበር በዚህ ኢሹ ላይ ማለት ነው። እና ሰዎች ይሳተፉ ነበር እየደወሉ፣ ከተለያየ ሀገሪቱ ክፍል እየደወሉ ሰዎች ይህን አጀንዳ እንዴት ኢንዶርስ እንዳደረጉት በሚዲያ አንድን እና ይሄ ዘቬሪ ፋክት ይሄ አጀንዳ ህዝባዊ መሆኑ ብቻውን ሴኪርድ ሆኗል ማለት ነው። ይሄ አጀንዳ ኃይለስላሴ አፄ ያሉትን ጠቅሰው ጠቅላይ ሚኒስትር የተናገሩት አለ ይህን አጀንዳ ወደፊት ባመጡ ጊዜ እኛ ባንችል እኛ አቅም ባይኖርና ባንችል እንኳን ወደፊት የሚመጣው ጀኔሬሽን በጉልበትም በጉልበት ሲባል ያው ዲፕሎማሲያዊ ጉልበት ሊሆን ይችላል፣ የኖርማል የሚሊተሪን ጉልበት ሊሆን ይችላል። የተሻለ በመጣ ጊዜ ይህን ጉዳይ ያስፈጽመዋል። እኛ ባንችለው ልጆቻችን ያስፈጽማል ያሉት ንግግር አለ። ዘሴም ኮት እኔም አሁን መጠቀም የሚፈልገው ይህን አጀንዳ በጣም ምን ምኖ የነበረ የተረሳን አጀንዳ ወደፊት ለፊት ህዝባዊ አጀንዳው ነው። የቀድሞ የባህር ኃይል አባላትና ወያቻለው በጣም ብዙ በዚህ ጉዳይ የሚመለከታቸውን አካላት አወያያለሁ እና እወያያለሁ በጣም ወርዷል። ህዝባዊ አጀንዳ ነው። ህዝባዊ አጀንዳ ከሆነ ባይዘ ወይ ሊዘገይ ይችላል እንጂ መፈጸሙ አይቀርም። አትሊስት ሀፍ ሰክሰስ ውስጥ ገብተናል ብዬ የሚወስደ ለዛ ነው። ኦልሬዲ ሁልጊዜም የሚጠቅሰዋለ ዶክተር ያቆብ ኃይለማርያም መምህሬ ናቸው ዓለም አቀፍ ሕግ በሁለት ያድግ ስማል እሳቸው አሰሜ ማናት የሚል ታዋቂ መጽሐፍ አላቸው። እና እዛ መጽሐፍ ላይ የጻፉት አሳባለ መጽሐፉን በሚጽፉበት ወቅት መጽሐፉን የሚያጽፍ ምንም አይነት ነባሪያዊ ነገር የለም። ኢቨን ኢሚዲየት ኮዝም የላቸውም። እና መጽሐፉን የጻፉበት ምክንያት ሲናገሩ እሳቸው ምንድን ነው ያሉት? በጣም ደስ የሚለኝ አባባላቸው ይሄን መጽሐፍ የምጽፈው አትሊስት የባህር በር ያስፈልገናል የሚለው አጀንዳ ኦር ያጣንበት መንገድ አንጀስቲፋይድ የሆነ መንገድ ነው የሚለው አጀንዳ በትውልድ መካከል እንዳይረሳ ነው ብሎ የተናገሩት ነገር አለ። እሳቸው ያችን በጣም በጥቂት ኮፒ የተሸጠችን መጽሐፍ እንኳን የሚሸጡበት ፐርፐስ ያ ነው። አሁን ግን በመንግስት ደረጃ፣ በህዝብ ደረጃ፣ በልሂቃን ደረጃ ይሄ አጀንዳ ተነስቶ በጣም አግሬሲቪል እየተሰራበት ነው። ስለዚህ ጉዳዩን ዋንስ የሞተ አጀንዳ የነበረ ዋንስ ታቦ የነበረ አጀንዳ በዚህ ደረጃ መድረሱ ራሱ ትልቅ ስኬት ነው። ይህኛው መንግስት ያሳካውም አያሳካውም፣ እንደገና ማንሳታችን እንደገና በኋላ የምንመለስበታለን። በዲፕሎማሲ የተገኘው ምድልም አንተም እየተከታተልክ ያለው ነው። ከዚህ ሁሉ ነገሮች አንጻር እኔ በጣም ደስተኛ ነኝ በዚህ ጉዳይ ጥሩ። የአድማጮችንም፣ የእኔ ፕሮግራም ቀጥታ ስርጭት ስለሆነ አድማጮች ጥያቄ የምቀበል እና በጣም አነጋጋሪ ከመሰለኝ አመጣዋለሁ። አንዱ አለም እና እዚህ ጋር አንድ ሳሚ የሚባል አድማጫችን ተመልካቻችን ኤርሚያስ እንደ ህግ ባለሙያነቱ አሰብን በህጋዊ መንገድ የሚገኝበትን መንገድ ያመላክተን ብሏል። እኔ አሰብን ብቻ ብዬ ስፔሲፊክ ከማደረገው በአጠቃላይ በህጋዊ መንገድ የማግኘት መብታችንን እንዴት ነው የምትመለከተው፣ አንዱ አለም? በምን መልኩ እንድናገኝስ ነው? 2018 ላይ አንተ ያንን ጽሁፍ ስትጽፍ ኢትዮጵያ በምን መልኩ ታገኝ ብለህ ነው እሱን ክሊር እናደርገ በዋናነት እንግዲህ በዛ ጊዜ እኔም ማነሳ የነበረው አጀንዳ በህግ በቀጥታ በህግ ይህን ጉዳይ አንስቶ ለመጠየቅ ቀላል ነው ብዬም አይደለም። ግን ቅድም እንዳልኩ መምህሬም ዶክተር ያቆብ ኃይለማርያም የተወሰነ ፍንጭ አሳይተውናል። ከዛ አንጻር ኢትዮጵያ የብሔራዊ ጥቅሙን በቀጥታ ማንሳት የሚችል ያለምንም ሳቦታጅ ይችል ጥያቄውን ማቅረብ የሚችል መንግስት ሲመጣ ይሄን ማንሳት ይችላል የሚል ሀሳብ አለ። በጉዳዩ ያለቀለትን የሞተ ነው የሚባል ነገር የለም አንድ በህግ አንድ ነገር ለመጠየቅ ዋነኛው መነሻ ሊሆን የሚገባው ጉዳዩን ያጣህበት መንገድ ጀስቲፋይ ነው አንጀስቲፋይ ነው የሚለው ነጥብ ነው። አሰብን አሁን ብለህ ስናወራ አሰብ